ረቡዕ የሚጸለይ የአባታችን የአቡነ ኪሮስ ገድል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የአባታችን የአቡነ ኪሮስን ዜና ገድል እናነባለን። ሶስት ቀን ከቆየ በኋላ ከእንግዲህ ወዲህ የመንኩስናን ስራ እማር ዘንድ ወደ ሌሎች ገዳማት ሄዳለ እያለ አሰበ። በጠዋት ወጥቶ ወደ አስቄስ ገዳም ሄደ። መሄዱም የተነሳ ኃይሉ ደከመ በዚያም ሳለ ነፍሱን በተመስጦ መላእክት ወስዶ ዓለሙን ሁሉ ከፈጠረ ከእግዚአብሔር መንበር ፊት አደረሱት የቅዱሳንን ማህበር የነቢያትን የሐዋርያትን የእንጦንስና የመቃርስን የጳውሊን እንደ እነርሱ ያሉ የቅዱሳን መነኩሳትን ክብር አየ አብርሃምንና ይስሐቅን ያዕቆብንና ሌሎችንም ምእመናን አያቸው ኃጢአት የሌለባቸው የሕፃናትን ማህበር ለመስማት የሚያስደንቅ ምስጋና ሲያመሰግኑ አየ ጌታችን ኢየሱስ ክርስቶስም ወዳጅ ኪሮስ ሆይ፣ ወዴት ትሄዳለህ? አለው። አባታችን አባ ኪሮስን የምንኩስናን ስራ ልማር ወደ አስኬት ገዳም ነው አለው። ጌታችን ከአንተ የተሻለ አላገኘሁ፤ አሁንም ወደ ደብረ ባሳት ሂድ በዚያም ድንቅ ነገር ታገኛለህ አለው። ከዚያ በኋላ መላእክት ነፍሱን ከሥጋው ጋር አዋሃዷት። አባታችን አባ ኪሮስ ከእንቅልፉ ነቅቶ ስላየውና ስለሰማው አደነቀ፤ ጎዳናውንም ሄዶ ደብረ ባሳት ደረሰ። ቤተ ክርስቲያንንም እጅ ነሳት። በዚያ አምላክን የወለደች የመቤታችን ስዕል አይቶ እምባውን ከአይኑ እያፈሰሰ፣ እመቤቴ በቃል ኪዳንሽ አስብኝ አላት። የመቤታችንም ስዕል ወደዚህ መምጣት መልካም ነው፣ አትፍራ ካየ በኋላ የአባትን አጽም ትጠብቅ ዘንድ ወደ ባት ተመለስ ብላ ነገረችው። አባታችን አባ ኪሮስም ይህን በሰማ ጊዜ ከመቤታችን ስዕል በታች ሰባት መቶ ስግደት ሰገደ በዕብራይስጥ ቋንቋ እየዞረ እንግዳ ስለሆን ከስግደቱ ይበቃል ከዓመት እስከ ዓመት በየቀኑ 300 ኩሬ ታፈራ ዘንድ የምሕረት መዝገብ ተዘጋጅቶልሃል የሚል ቃልን ሰማ። አባታችን አባ ኪሮስም የእግዚአብሔርን ስራ እያደመቀ ከቤተ ክርስቲያን ወጣ። በዚያም ገዳም ብዙ መነኮሳትን አገኘ። አባታችን አባ ኪሮስም የፊቱ ደም ግባት ያማረ፣ ቁመቱም እንደ ዘንባባ ዘለቅ ያለ፣ አይኖቹም ዳጥ ቢያኮከሩ ደስ የሚያሰኙ ጥርሶቹ እንደበረዶ በረዱ ነጭ ሆነው የመልኩ ደምግባትም እንደ ጽጌረዳ ቀይ ነበር። እነዚያም መነኩሳት እርስ በርሳቸው ይህ መነኩሴ ከግብፅ ሀገር ከቤተ መንግስት የመጣ ይመስላል ሰውነቱ በጾም በጸሎት አልጠወለገምና ተባባሉ። ፈጽሞም ጠሉት፣ ወደ ተናቀ ማደሪያም አስገቡት። በዚያም መክፈራስ የሚባል ህመም የታሙ ብዙ ዘመን እያዘነ የቆየ ለሞትም የደረሰ ከመሬት ወርቆ አንድ በሽተኛ ያገኘ አባታችን አባኪሮስም ሚካኤልም በራስኬው ገብርኤልን በብርጌው ሩፋኤልን በቀኙ ሳዳካኤልን በግራው በክንፋቸው ጋርደው ታያቸው። ከአባታችን ከአባኪሮስ በቀር ማንንም የሚያያቸው አልነበረም። መላእክትም አባኪሮስን በገዴዎች ፊት ሞትን የማይፈራ አርበኛ ብሎ እጅ ነሱት። አባታችን አባኪሮስም አረፍ ብሎ መላእክትን ከዚህ ምን ታደርጋላችሁ? አላቸው ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባታችን አባኪሮስን እስከመቼ ድረስ እዚህ ትቆያ እንዳችሁ አላቸው። ይህችን ነብስ ከስጋዋል ደጅታችሁ አሳረጉ እስኪለን ድረስ ነው አሉት። አባታችን አባ ኪሮስም ወደዚህ በሽተኛ መኖክሴ መነስ ብሎ በዚህ ገዳም ስንት አመት ኖረሃል አለው። ያ መኖክሴም ሰላሳ ዓመት ሆኑኛል አለው። ዳግመኛም ከታመምከ ስንት አመት ሆነሃል አለው። ሀያ ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳቡ አመመኔትና መነኮሳቱ ይጠይቋልን አለው። ያመነው ሲ ጌታ ፊታቸውን ካየው 15 አመት ሆነ። ያመነው ሲ ጌታ ፊታቸውን ካየው 15 አመት ሆኖኛል። ዋቸውን አልጠጣውም፣ እላቸውን አልበለውም እንደምታየኝ ቆኝ ይኖራለሁ አለ። አባታችን አባ ኪሮስም እስኪ ነገረኝ አባተ ማን ነው? እናተስ ማን ናት? አለ አባቴ የክክ የዶን ንጉስ ነው፣ እናቴ ራራ ንጉስ ልጅናት እውነት ለሃለው ያሩን ልብስ ወርቁንና ብሩን በአባቴ ቤት በእግራቸው ይረግጡታል አለ። አባታችን አባ ኪሮስም ወደዚህ ገዳም ማን አደረሰህ አለው። ያም ድዊ መነኩሴ እንዳንተ ያሉ ሶስት ሰዎች መጥተው በአባቴ ቤት አደሩ። በእኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል፣ ሚሳኤል፣ ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከነዚህ ቅዱሳን መነኮሳት ጋር ሂድ አለኝ። በዚህ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባሁ። መልካም ስራም ባልሰራ እንደነርሱ መነኩሴ ሆኜ ለወኳለሁ። አባታችን አባ ኪሮስን አጽናና ዘንድ ሰማ አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በግኑዳ የሚባል አንድ ባህታዊ መነኩሴ ነበር። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ሥጋውኔ ለአንበሳና ለሰማይ አዋፍ ሰጠ። እርሱን ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛም ሰማኝ ልንገረ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበር። ከበትር በቀር ምንም ምን ሳይዝ በድብቅ ለምናኔ ወጣ። ያንንም ሰው እኔ ፈጽሜ አውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በህይወትም የሚኖር በሞት ፈጽሜ አላወቅሁም። አባታችን አባ ኪሮስ ይህን የሚነግረው ስለ ራሱ። ዳግመኛም አንድ የንጉሥ ልጅ የሚሆን ደሃ ሰው ነበር። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይሞር ነበር። በዚህ ሥራ ሳለ በክብር አረፈ። ነብሱንም ብርሃናውያን መላእክት ወስደው በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁንም ስማ የእግዚአብሔርን ተግሳጽ አትመረር፣ እግዚአብሔር የወደደውን ይገሥጻልና። በሽተኛው አባ ሚሳኤልም የሚገባኝ በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከብሎኛል አለ። ይህንም ብሎ ዝም አለ። አባታችን አባ ኪሮስን አባ ሚሳኤልን እግዚአብሔር ከደዌው ያሰናብተው ዘንድ በዚያች ሌሊት ሲጸለይ አደረ። ጌታችን ኢየሱስ ክርስቶስም በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ። ቅድመ አዳም የነበረ ዓለሙን አሳልፎ ሃሌሉያ የቅዱሳን ተስፋቸው፣ ሀሌሉያ የጻድቃን ሞገሳቸው፣ ሀሌሉያ እያሉ ፈጽሞ እያመሰገኑ ከልፓ ኃላፋት መላይት ጋር መጣ። አባታችን አባ ኪሮስም ባየው ጊዜ ወደ ምድር ሰግዶ ፈጣሪ ጌታዬ ከዚህ ምን ያመጣህ? አለው ጌታችንም ስለዚህ ድሃ መነኩሴ ስለ ጠራኝ ወደ አንተ መጥተህ አለው። አባታችን አባኪሮስም በዚህ ደዌ ይዳ ፈጽሞ ተጨንቋልና ያርፍ ዘንድ ጌቴ የጣሪ አሰናብተዋለሁ። ጌታችንም እኔ አንተን ፈጽሜ እንደምወደ መላይ ተወቁ ዘንድ ይህን የገነት ከእጀ ተቀብለህ በዚህ በሽተኛ ላይ ጣለው አለው አባታችን አባኪሮስም እንዳዘዘው አደረገ። ነብሱም ያለ ጣርና ያለ ህመም ፈጥና ከስጋው ተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳመት፣ ከእርሱ ጋር በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ። በመንግስተ ሰማያትም አንወራት። አባታችን አባ ኪሮስም የአድናቆት ለቅሶ ፈጽሞ አለቀሰ። አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱም ሰምቶ ቸል አለው። አባታችን አባ ኪሮስም ትኩር ብሎ አይቶት ይህ መነኩሴ እንዳንተ ሰው አይደለም አለው። አባኪሮስም ስጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳትን አዘዘለት። ካህናቱና መነኮሳቱ የሚገባውን ማጠንቱንና መግነዙን አመጡ። አባታችን አባኪሮስን የረከሰ ማጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጠሙት መላይት አሉና ብቻ ስጋውን ቅበሩት አላቸው። እነዚያም መነኮሳት ይህ ትዕቢተኛ መነኩሴ ከወዴት ነው የመጣው? ተባባሉ። በአባ ኪሮስም ላይ አንጎራጉሩ። ወደ አረፈው መነኩሴ ቤት ገቡ። ኒቃነ መላእክትን ተነስተው ከርቤና ሚአ ሰሊክና ሰንድሮስ ልብንና ጠፋ ቁስጥም በሚባል እጣን አተሙ። የእጣናቸውም መዓዛ ቤቱን ሞላው። እነዚያ ሰነፎች መነኮሳትም ይህ መነኩሴ ስራ ያውቃልም፣ ይህን መዓዛ ከወዴት ታገኘ መላእክትን አናቸው አናቾምና አሉ። ከዚያ በኋላ ስጋውን ወስደው ከገዳሙ ውጭ በእንግዳ መቃብር ቀበሩት። ያን ጊዜም ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባታችን ቅዱስ ኪሮስን ፈጽሞ እያለቀሰለት ከዓይኑ እንባ አላቋረጠም። በልቡም የማደሪያ ባለቤት ሞቷልና ወደ እነዚያ መነኮሳት ቤት እንዴት እገባለሁ አለ። ወደ ቤተ ክርስቲያን ሄዶ ደወል ደወለ። ታናናሾቹን ታላላቆቹ መነኮሳት ወደ እርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከእኛ ምን አለ አለው። አባታችን አባ ኪሮስን የሰይጣንን ጎዳና እንድትከተሉ ነዳንንቸል እንድትሉ እግዚአብሔር እንደዚህ አዟልን? አለው። አበብኔቱን ለአንተና ከአንተ ጋር ላሉት የጥፋት ቀን እንደደረሰባችሁ እውነት እላችኋለሁ አለው። ሊገሉትን ድንጋይ አነሱ። ጌታችን እንደ ኤልያስ በንደሰረገላ በስጋና በነፍስ ከመካከላቸው ወጥቆ የሰላሳውን ቀን ጎዳና በአንድ ቀን ከባቱ አገባው። የእግዚአብሔር ቸርነት የአባታችን የአቡነ ኪሮስ በረከት ከሁላችን ጋር ይሁን አሜን።